ከቴክኒክና ሙያ ተቋማት የሚወጡ ሰልጣኞች በስራ ፈጠራና በንግድ ስራ አስተዳደር በቂ እውቀት ኖሯቸው ስራ ፈጣሪ እንዲሆኑ ለማድረግ ተቋማዊ አደረጃጀቱን ማሻሻልና የአሰልጣኞችን ክህሎት ማሳደግ ወሳኝ መሆኑ ተገለጸ። የማዕከላዊ ኢትዮጵያ ክልል ቴክኒክና ሙያ ስልጠና ቢሮም ከኢንተርፕሪነርሺፕ ኢንስቲትዩት ጋር በመተባበር በስራ ፈጠራና በንግድ ስራ ክህሎት ላይ በዱራሜ ፖሊቴክኒክ ኮሌጅ ሲሰጥ የነበረው የአሰልጣኞች ስልጠና መጠናቀቁም ተመላክቷል። የማዕከላዊ ኢትዮጵያ ክልል ቴክኒክና ሙያ ትምህርት እና ስልጠና ቢሮ ኃላፊ አቶ አሰፋ ደቼ ስልጠናው የቴክኒክና ሙያ ተቋማዊ አቅም ብቃትና አሰራሩን ለማሳደግ እየተሰሩ ባሉ ስራዎች የአሰልጣኞችን ክህሎት ለማሻሻል ታስቦ የተዘጋጀ ስልጠና መሆኑን ተናግረዋል። ከስልጠናው ዓላማ ጋር በተያዘ የስልጠናው ዓላማ በጣም መሰረታዊ ነው። ከተቋማችን ባህሪ አንፃር በጣም መሰረታዊ ነው። ዋናው የስልጠናው ዓላማ ተቋማዊ የቲቪቲ ተቋማዊ አቅምና ብቃት ማሳደግ ነው። ስለዚህ ተቋማዊ አቅምና ብቃት ለማሳደግ በቲቪዚ ተቋማት ስልጠናዎች መሰጠት አለባቸው። የስልጠና ስራ መጠናከር አለበት። ስልጠና በእቅድ መመራት አለበት። ስለዚህ እንደ ተቋም ተቋሙ መጠናከር አለበት። መብቃት አለበት። የተቋሙ አጠቃላይ ተቋማዊ አሰራሩ ማደግ አለበት ከተባለ ተቋሙን በተለይ ተቋሙን ሰርብ የሚያደርጉ የሰው ኃይል በተቋም ውስጥ ያሉ አሰልጣኞች በስልጠና እንዲበቁ ማዘጋጀት ያስፈልጋል ማለት ነው። ስለዚህ ከዚህ ጋር በተያያዘ ይህንን ዓላማ ለማሳካት እንደ ተቋም የስልጠና ሥርዓቱን እያጠናከሩ የሚሄድ ጉዳይ መሰረታዊ ስለነበረ ይህንን መነሻ አድርገን ስልጠናውን አዘጋጅተናል። ስልጠናው በአስራ ሁለት ኮሌጆች በአጠቃላይ ለአራት መቶ አርባ አምስት አሰልጣኞች መሰጠቱን የገለጹት የቢሮ ኃላፊም በኢንተርፕሪነርሺፕ ንድፍ ሀሳብና በንግድ ስራ አስተዳደር ጉዳዮች ያተወከረ ስልጠና መሆኑንም አክለዋል። በአስራ ሁለት ቲቪቲ ተቋማት በተለይ በኮሌጆች ደረጃ ኮሌጆችን መነሻ አርጎ ኮሌጆችን እንደ ማዕከል በመጠቀም ሥልጠናዎች እየተሰጡ ቆይተዋል። ስልጠናው የተዘጋጀው ለ420 አሰልጣኞች ነው። ግን ደግሞ በአንዳንድ ኮሌጆች ላይ ቦታዎችም ስለነበሩ በአማራጭ አንዳንድ አሰልጣኞችን መጨመር የስልጠናው ተሳታፊ ተጠቃሚ እንዲሆን የማድረግ እድሉ ስለነበረ ተጨማሪ የሰው ኃይል እንዲጨመር የተደረገበት አጋጣሚ ተፈጥረዋል። ይህንን መነሻ አድርገን በዚህ ስልጠና ለአራት መቶ አርባ አምስት አሰልጣኞች የቲዮቲ ስልጠና እንዲሰጥ ተደርጓል ማለት ነው። ስልጠናው በሁለቱ ጉዳዮች ነው ሲሰጥ የቆየው። አንደኛው ኢንተርፕሪነርሺፕ ነው። ኢንተርፕሪነርሺፕ በንድፍ ሀሳብ ደረጃ ኢንተርፕሪነርሺፕ ምን እንደሆነ፣ ኢንተርፕሪነርሺፕ ማለት ምን ማለት ነው፣ ኢንተርፕሪነርሺፕን እንዴት ነው የምንረዳው፣ እንዴት ነው ከኢንተርፕሪነርሺፕ ጋር ያለን መላመድ፣ ያለን ግንኙነት፣ ያለን ቁርኝት ምን ይመስላል? ከኮንሰፕቱ ጀምሮ ከቴዎሪ ጀምሮ ያሉትን ጉዳዮች በእውቀት እንዲያውቁ ማድረግ እንዲረዱ ማድረግ ያስፈልግ ነበረ። ስለዚህ በዚህ መነሻ የንድፍ ሀሳቡን አጠቃላይ የኢንተርፕሪነርሽፕ ልማቱ ምን ይመስላል የሚሉ ጉዳዮችን ከስልጠና አንጻር ሲሰጡ ቆይተዋል። እነዚህ ጉዳዮች ደግሞ በተግባር መደገፍ አለባቸው። ሁለተኛ ጉዳይ ቢዝነስ ማኔጅመንት ነው። ቢዝነስ ማኔጅመንት ስኪል አሰልጣኙ እንዲያውቅ እሱን እንዲረዳ፣ ቢዝነስ ማኔጅመንት ስኪል ምን ማለት ነው? ቢዝነስ ማኔጅ የምናደርግበት የምናስተዳድርበት ምን መራበት? በእውቀት ቢዝነሶች መመራት አለ። ስልጠናው በአዲሱ እሳቤ የቴክኒክና ሙያ ተቋማትን ከማዘመን ከሀብት ፈጠራ ከቴክኖሎጂ ሽግግር ከዲጂታላይዜሽን ጋር ተያይዞም እየተሰሩ ያሉ ስራዎች ስኬታማ እንዲሆኑ የሚያበረክተው አስተዋጽኦ የላቀ መሆኑንም ተናግረዋል። ቲቪቲ እሳቤዎች ጋር በተያዘ በተደጋጋሚ በእኛ ተቋም ስናነሳ እንደነበረው ከሀብት ፈጠራ ጋር በተያዘ ከተቋም ማዘመን ጋር በተያዘ ከቴክኖሎጂ ሽግግር ጋር በተያዘ ከዲጂታላይዜሽን ጋር በተያዘ ቲቪቲ ተቋም ላይ በአዲስ እሳቤ የተያዙ ግን ደግሞ መስፋት ያለባቸው መጎልበት ያለባቸው ጉዳዮች ናቸው። እነዚህ ጉዳዮች ደግሞ በቢዝነስ አይዲያ ኮኔክት የሚያደርጉ ከሆነ በዛ መንገድ እነዚህ ጉዳዮች እንዲሳለቱ፣ እንዲመሩ የስልጠና ስርዓቱም ጭምር በዛ መንገድ እንዲሄድ የሚደረግ ከሆነ እነዚህ እሳቤዎች ውጤት ያገኛሉ። በነዚህ ሳቢዎች እንደ ተቃውም ለውጥ እናመጣለን። በስልጠናው ማጠቃለያ የድራሜ ፖሊቴክኒክ ኮሌጅ ዲን ዶክተር ግርማ ጌታውን በስልጠናው የአሰልጣኞችን ክህሎት በማሳደግ የታቀደውን ግብ ማሳካት መቻሉን ጠቅሰውም የአሰልጣኞች ስልጠናውን የወሰዱ መምህራን ብቁ መሆናቸው የተረጋገጠና የብቃት ማረጋገጫ ምስክር ወረቀት የተሰጣቸው በመሆኑም ቀጣይ በዞኑ በሚገኙ ቴክኒክና ሙያ ተቋማት የሚገኙ አሰልጣኝ መምህራንን እንደሚያሰለጥኑ ተናግረዋል። ስምንት ቀናት ተከታታይ ስምንት ጥናት ላይ የኢንተርፕሪነርሽፕና የቢዝነስ ማኔጅመንት ስኪል ኢምቢኤስ በሚባለው ማለት ነው። አሰልጣኝ መሪ አሰልጣኝ የሚባሉቱ የቲኦቲ ማለት ነው የአሰልጣኞች ስልጠና ሰጥተናል። በዛም የተሻለ ነገር ነበረ፣ ኦልሬዲ የተሳካ ነበረ። አስመርቀናል። ሴርቲፋይ ሰርቲፋይ አድርገናቸዋል። ናሽናሊ ማለት ነው በሀገር ደረጃ ነው ያሰለጠናቸው። ይሄ ያመጣል ብለን የምናስበው ሁለት ነገር አለ። አንደኛው ምንድነው? የመጀመሪያው ያው ሰልጣኙ እዚህ ግቢ ያለው ተማሪ እያንዳንዱን የሚማረውን ዩኒት ኦፍ ኮምፒቴንሲ ወደ ገንዘብ እንዲቀይሩ የመጀመሪያ ዓላማ ማለት ነው። ስለዚህ አራት ዓመትም አምስት ዓመትም የግድ መቆየት ግዴታ ያለበትም ከዚህ በኋላ እያንዳንዷን አንዷንም ዩኒት ኦፍ ኮምፒቴንሲ ወደ ቢዝነስ ሀው እንዴት አድርጌ ወደ ገንዘብ ቀይራሉ የሚለውን ሀሳብ እንዲያመልጩ አድርጎ ማሰልጠን ነው። ስለዚህ የሆነው ነገር ጥሩ ነው። አሰልጣኞችም በቂ ነገር አግኝተው አሉ። እነዚህ ደግሞ መሪ አሰልጣኞች ናቸው የሚሆኑ። ስድስት ቴክኒክና ሙያ ኮሌጆች አሉን። ስድስቱንም ቴክኒክና ሙያ ኮሌጆቻችን በእኛ ክላስተር ያሉትን እናሰለጥናለን። ሰልጣኝ መምህራን ከስልጠናው በቀሰሙት ክህሎት የግል ህይወታቸውን ከመለወጥም ባሻገር ቀጣይ በኮሌጁ የሚያሰለጥናቸውን ሰልጣኞች በስራ ፈጠራና በንግድ ስራ አስተዳደር በክህሎት የዳበሩ ብቁ ሰልጣኞችን ለማፍራት ከወዲሁ ሊዘጋጁ እንደሚገባም አሳስበዋል። ለመምህራኖቹ ለራሳቸው የሚያመጣው አንድ ፋይዳ አለ። ሁሉም አስተማሪ ቁጭ ብሎ የመንግስትን የወር ደሞዝ ከሚጠብቅ የራሱን ቢዝነስ ረን ማድረግ እንዲችል ኦልሬዲ እሳት ጭረናል። ያን ነገር ምን ማድረግ አለባቸው? ማስፋት ነው ያለባቸው። ስለዚህ ትርጉም ሰጥቶ ሁሉም አስተማሪ ለራሱ ስል ማለት ነው፣ ለራሱ ስል ነው አሁን ከዚህ በኋላ ኢንተርፕሪነርሽፕ ሰልጠኛለሁ ብሎ ሰርቲፋይ መሆን በራሱ ትርጉም የለውም። ያን ግን ያመጣው ነገር እዚህ ጋር ፕራክቲካ ከተማው ተያዩትንም ነገር እነሱ ራሳቸውም ደግሞ እንደ ሀሳብ ያመጡትን ነገር ለራሳቸው ከህይወታቸው ጋር እንዲያመሳስሉ የራሳቸው ትርጉም ያለበትን ኢንተርፕራይዝ ፈጥሮ የራሳቸውን የሆነ ቢያንስ ከፍቶ መስራት አለባቸው የሚል ነገር ነው ያለን። ክላስ ለምታስተምሩትም ተማሪዎች ደግሞ እንዴት አድርጎ ገንዘብ ጀኔሬት ማድረግ እንደሚችሉ አስተምሩ። ኮሌጁ ከመጋቢት አንድ ጀምሮም በተለያዩ የሙያ መስኮች በየደረጃው አዲስ ሰልጣኞችን እንደሚቀበል የገለጹት ዶክተር ግርማ ጌታውን ስልጠናው የአሰልጣኞችን ክህሎትና ተነሳሽነት በማሳደግ አዲስ ገቢ ሰልጣኞችን በመረጡት የሙያ መስክ በግል ስራ ፈጠራ ተሰማርተው ውጤታማ እንዲሆኑ ለማድረግ ያግዛል ብለዋል። ከዚህ ከመጋቢት አንድ ጀምሮ እስከ መጋቢት አስር አዲስ ተማሪዎችን ቅበላ እናካሄዳለን። በሁሉም ዲፓርትሜንቶች ማለት ነው። በዚህ ደረጃ ላይ ዝግጅት ጨርሰናል። መጋቢት አንድ አዲስ ተማሪ የመጀመሪያ ዓመት አንደኛ ስምስቴር የምንቀበል እንዳለ ታውቆ በዛ ደረጃ ላይ ግንዛቤ ተፈጥሮ ዞነሊም እኛ ጋር መግባት የሚፈልግ ከየትኛውም በ ከሀገሪቱ ክፍል መጥቶ ቢመዘገብ እኛ ለማስተማር ዝግጅታችን ጨርሰን እየጠበቅን ነው። በኢትዮጵያ ኢንተርፕሪነርሺፕ ኢንስቲትዩት የሀዋሳ ማዕከል ባለሙያ የሆኑት አሰልጣኝ ሰላማዊት አበራን እንደተናገሩት ኢንስቲትዩቱ በዋናነት ለአንድ ሚሊዮን ሴቶችና ወጣቶች የስራ እድል ፈጠራ ላይ በትኩረት እየሰራ እንደሚገኝና የተለያዩ የግንዛቤ ማስጨበጫ ስልጠናዎችንም እንደምሰጥ ገልጸዋል። እኛ የመጣንበት ተቋም በዋናነት የሚሰራው እነዚህ አንድ ሚሊዮን ሴቶችና ወጣቶች ላይ የስራ እድል መፍጠር ማሰልጠን ይሄንን የ የስራ አጦችን ይሄንን ኢንኤብሊንግ ኢንቫይሮንመንት መፍጠር ወይም ኢኮሲስተሙን ማስተካከል ኢንሃንስ ማድረግ የተለያዩ ካፓሲቲ ቢልዲንግ ትሬኒንጎችን መስጠት በተወሰነ ደረጃ ደግሞ አክሰስ ቱ ፋይናንስም ማርኬትም ማርኬት ሊንጌጁንም ከማመቻቸት ጋር አንዳንድ ስራዎች እየሰራን ነው። ግን በአጠቃላይ ሴቶች ላይና ወጣቶች ላይ በትኩረት አድርገን እንሰራለን። ስልጠናው በንግድ ስራ ክህሎት የአሰልጣኝ መምህራንን ግንዛቤ በማሳደግ ከቴክኒክ እና ሙያ ተቋማት ሰልጥነው የሚወጡ ሰልጣኞች በስራ ዕድል ፈጠራና በንግድ ስራ ክህሎት በቂ እውቀት ኖሯቸው በሰለጥኑበት የሙያ መስክ ብቃት ያላቸው ስራ ፈጣሪ ዜጎችን ማፍራት እንዲችሉ ያግዛል ብለዋል። የስልጠናው ዋና ዓላማ እነዚህን የቲቬት አስተማሪዎች መምህራን ስለ ንግድ አሰራር ከመጀመሪያው እንዴት ንግድ እንደሚጀመር እንዴት በአካባቢያችን ያሉ ነገሮችን ሩቅ ሳንሄድ እዚሁ አካባቢ ያሉ ነገሮችን እንዴት ወደ መልካም አጋጣሚ ወይም ወደ ወደ ጥቅም እንዴት አድርገን እንቀይራቸው የሚለውን አዌርነስ ለመፍጠር ነው። ከዛ በተጨማሪ ከመጀመሪያው ከሀሳብ ጀምሮ ከቢዝነስ አይዲያ ኢኒሽት ከማድረግ ጀምሮ እስከ መጨረሻው ያለውን ስቴፕ በደንብ ያየን ይመስለናል። የስልጠናው ተሳታፊዎች በሰጡት አስተያየት ስልጠናው በስራ ፈጠራና በንግድ ስራ አስተዳደር በቂ ክህሎት እንደፈጠረላቸው ገልጸው ከስልጠናው ባገኙት እውቀት ቀጣይ በሚያሰለጥኗቸው ሰልጣኞቹም ሆነም በግል ህይወታቸው ለውጥ ለማምጣት መዘጋጀታቸውን ተናግረዋል። ይህ ስልጠና ብዙ ቁም ነገር የተወሰደበት በግልም እንደግል የግለሰብን ህይወት ሊቀይር የሚችል እንደ ተቋም ደግሞ በርካታ ሰልጣኞችን የሚቀበልና አሰልጥኖ ለውጤት እንዲበቁና ህይወታቸውንም እንዲቀይሩ እንደገና ደግሞ አገራዊ አደራም ተቀብለው ደግሞ ለሌሎችም ሊተርፉ የሚችሉትን ወጣቶችና ስራ ፈላጊዎች የሚያፈራ ተቋም እንደመሆኑ መጠን ለአንድ ሳምንት የተሰጠው ስልጠና እጅግ በርካታ ውጤት ሊያስገኝ ይችላል። በዚህ ስልጠና በጣም ጥሩ ደስ የሚል ነገሮችን ነበረ የተማር ነው። ስልጠናው በጣም ወሳኝ የሆነ ስልጠና ነው። ከስራ ፈጣሪነት ጋር እንዴ ስራ መፍጠር ይቻላል፣ እንዴ ስራ ፈጣሪ መሆን ይቻላል፣ ስራ እንዳንፈጥር ምን አይነት ተግዳሮቶች አሉ፣ እነዚህ ተግዳሮቶችን አልፈ እንዴ ስራ መፍጠር ትችላለ በሚሉ ዙሪያዎች ላይ ሰፊ የሆነ በተግባር ከከተማ ውስጥ ወርደን እንድንሰራ የተደረገ ማኗል ነበረ። ከዚህ ማኗል አንጻር በጣም ደስ የሚሉ ስልጣኖች ወሰድ ነው። ኢዲ የሚባለው ድርጅት የሰጠን ስልጠና ለስምንት ቀናት የሰጠው ይሄ ልዩ የሚያደርገው የአሰልጣኞች ስልጠና ነው። እኛ ስልጠና ወስደን ሌሎች ሰልጣኞችን እናሰለጥናቸው ማለት ነው። በዚህ ስልጠና ህይወታችንን እንደምንለውጥ በትንሽ ነገር ጀምረን ሀብታማውን እንደምንችል በጣም ቁልጭ አድርጎ ያስቀመጠ ማንነታችንን የሚያስረዳ ስልጠና ነው የሰለጠን ነው። ሰልጣኝ መምህራን በወሰዱት የአሰልጣኞች ስልጠና ብቁ በመሆናቸው የብቃት ማረጋገጫ የምስክር ወረቀት በኮሌጁ ድን ዶክተር ግርማ ጌታውን ተበርክቶላቸው ስልጠናው ተጠናቋል።